ዋና ዋና ዜናው በጭልጋ ወረዳ የተለያዩ ቀበሌዎች አማራ ታጣቂዎች የሚፈጽሙት ጥቃት ተጠናክሮ መቀጠሉ ሰማሙ። በቋራና መተማ ወረዳ እየተንቀሳቀሱ በዝርፊያና በሰው ገታ ላይ በተሰማሩ ሌቦች ላይ እርምጃ መወሰዱን የቅማንት ታጋዮች ተናገሩ። የኢራንና እስራኤል ጥቃት ዛሬ መቀጠሉ ሰማሙ። ሰላም ጤና ይስጥልን፣ አድማጭ ተመልካቾቻችን በመከታተል ለምትገኙ ያኑ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁ ቆዩ። በጭልጋ ወረዳ የተለያዩ ቀበሌዎች የአማራ ታጣቂዎች የሚፈጸሙት ጥቃት ተጠናክሮ መቀጠሉ ተሰማ። በጭልጋ ወረዳ የተለያዩ ቀበሌዎች በሚኖሩ ቅማንቶች ላይ የሚደረገ አማራ ታጣቂዎች ጥቃት እንደቀጠለ መሆኑን የአካባቢው ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። ትናንት ሰኔ 6 ቀን 2017 ዓ ም በጭልጋ ወረዳ ሌዛምባ እና ጎደሞላሊት የተባሉ ቀበሌዎች ላይ በተመሳሳይ ሰዓት ነዋሪዎች ላይ በተከፈተ ጥቃት ሶስት ገበሬዎች ቆስሎ አንድ ሰው መታገቱን እንዲሁም ወደ 50 የሚጠጉ ከብቶች መወሰዳቸውን ነዋሪዎች ገልጸዋል። ትላንት ወደ ጎደሞላሌት ቀበሌ ዘልቆ የገባው የተደራጀ አማራ ጽንፈኛ ታጣቂ በቀበሌው የሚኖሩ ቅማንቶች ላይ ድንገተኛ ተኩስ ከፍቶ ሶስት አርሶ አደሮችን ክፉኛ ካቆሰለ በኋላ አርባ 0 ቁም ከብት ዘርፎ መውሰዱን ነዋሪዎች ለጃኑ ቅማንት ሚዲያ ተናግረዋል። በተመሳሳይ ትላንት ሌሊት ወደ ሌዛምባ ቀበሌ የተወሰነ አካባቢ ዘልቆ የገባው ጽንፈኛ አማራ ታጣቂ አንድ ሰው አግቶ እንደወሰደና ስምንት ቁም ከብቶችን እንደዘረፈ የመረጃ ምንጮቻችን ገልጸዋል። በወረዳው ድንበር አካባቢ የሚገኙ የቅማንት ቀበሌዎች ለጽንፈኛው አማራ ታጣቂ ጥቃት የተጋለጡ መሆናቸው እየታወቀም የወረዳው መንግስት ታጣቂውንና ሕብረተሰቡን አድራጅቶ እንዲጠበቁ ባለማድረጉ በተደጋጋሚ በሚደረጉ ድንገተኛ ጥቃቶች ከፍተኛ ችግር እየተፈጠረ መሆኑን የወረዳው ነዋሪዎች ገልጸዋል። ከዚህ በፊት በወረዳው ኳቬር ሎምጌና ና ሰርጤ ዋርካጌ ቀበሌዎች በተደጋጋሚ ጥቃቶች ተፈጽመው በሰውና በንብረት ላይ ከፍተኛ ጉዳት መድረሱን ስንዘግብ መቆየታችን ይታወሳል። በእንዲህ እንዳለ በጭልጋ ወረዳ አይከል ከተማ በጠራራ ፀሐይ ሰዎች በሽፍታ እየታገቱ እንደሚወሰዱ የከተማው ነዋሪዎች ገልጸዋል። ትናንት ሰኔ 6 ቀን 2017 ዓ ም አቶ አያነው የተባለን ባለወፍጮ ከቀኑ ዘጠኝ ሰዓት ተኩል አይከል ከተማ ገብተው አግተው እንደወሰዱት የመረጃ ምንጮቻችን ገልጸዋል። የሽፍታው ቡድን ከወረዳውና ከተማ አስተዳደሩ ሙሰኛ ባለስልጣናት ጋር አብረው ስለሚሰራም ከቀኑ ዘጠኝ ሰዓት ተኩል ከተማ ገብቶ አቶ አያነውን ይዞ ሲሄዳ አንድም የጸጥታ ኃይል የወሰደው እርምጃ የለም ተብሏል። የአይከል ከተማ ነዋሪዎች እስከ ዛሬ ሌሊት ነበር የሚታገቱት ያሉት የመረጃ ምንጮቻችን፣ ዛሬ ግን በጠራራ ፀሐይ መታገት ተጀምሯል ብለዋል። ይህን ተከትሎ በነዋሪዎች መካከል ከፍተኛ ጭንቀት መፈጠሩን የገለጹት ምንጮቻችን በከተማው እስከ ዛሬ በርካታ ንጹሐን ሰዎች ሲታገቱ አንድም የመንግስት ባለስልጣን ታግቶ ያውቅም ሲሉ ተናግረዋል። በቀጠናው ሆን ተብሎ እንዲህ አይነት ሥርዓት አልበኝነት በመፍጠር ከውጭ አማራ ጽንፈኛ ታጣቂም ከውስጥ ደግሞ ከባንዳ የወረዳና ከተማ አስተዳደር ካድሬዎች ጋር የሚሰራው የቅማንት ሌባ ቡድን ህብረተሰቡን እንዲያሰቃይ ተደርጓል ሲሉ ነዋሪዎች ተናግረዋል። ህብረተሰቡ ኢንሴራ በአግባቡ በመረዳት ራሱን አደራጅቶ አካባቢውን መጠበቅ ካልቻለ ከዚህ የበለጠ ስቃይና ግፍ መፈጸሙ አይቀርም ሲሉ በርካቶች ምክር ሀሳባቸውን አቅርበዋል። በቋራና መተማ ወረዳ እየተንቀሳቀሱ በዝርፊያና በሰው ገታ ላይ በተሰማሩ ሌቦች ላይ እርምጃ መወሰዱን የቅማንት ታጋዮች ተናገሩ። በመተማና ቋራ ራሳቸውን የካራ ቡድን በሚል አድራጅተው ከቦታ ቦታ እየተዘዋወሩ ንጹሐን ሰዎችን በማገትና ንብረት በመዝረፍ ላይ በተሰማሩ ሌቦች ላይ ትላንት በተወሰደ እርምጃ አራቱ ሲገደሉ አንዱ መቁሰሉን ታጋዮች ተናግረዋል። ከዚህ በፊት በቋራ ደራቦ ቀበሌ አካባቢ የሚኖሩ የአማራ እንስሶችን ዘርፈ ወደ ቀበሌው በማምጣት በቅማንትና አማራ መካከል ግጭት ለመፍጠር ሞክረው በህብረተሰቡ ጥረት እንደከሸፈባቸው የመረጃ ምንጮቻችን ገልጸዋል። የመተማና ቋራ ቅማንቶች በአካባቢው ተደራጅቶ በዝርፊያና ስርቆት እንዲሁም ሰውገታ የተሰማራው ቡድን ተጠርንፎ ከታጋዮች ጋር በመሆን ሕዝቡንና አካባቢውን እንዲጠብቅ በተከታታይ ቢሞክሩ ተቀባይነት ስላጡ እርምጃው መወሰዱን የመረጃ ምንጮቻችን ተናግረዋል። የሌባ ቡድን በየመንደሩ እየተደራጀ የወጣበትን ማህበረሰብ ያለአንዳች ምህረት ያሰቃያል የሚሉት የጉባኤና ሌንጫ አቀበሌ ነዋሪዎች በየጊዜው ከሚደረገው ዝርፊያና እገታ በተጨማሪ በርካታ ሴቶች እየተገደዱ እንደሚደፈሩ በምሬት ገልጸዋል። ኗሪዎች አክለውም ከውጭ እየመጣ የሚያግተንና የሚዘርፈን ጽንፈኛ አልበቃ ብሎን ከእኛ ውስጥ የወጣው ተባይ አሰቃየን፣ ሰላማችን ስለነሳን በታጋዮች የተወሰደው እርምጃ ተገቢ ነው ብለዋል። በየአካባቢው ተደራጅቶ የሚዘርፈው የሌባና ወንበዴ ቡድን በርካታ ነው ያሉት ታጋዮች ትላንት እርምጃ የተወሰደበት በጉባኤና ቋራ አካባቢ ተደራጅቶ የሚንቀሳቀስ አስር አባላት ያለው ቡድን ነው ሲሉ ገልጸዋል። በትላንትናው እርምጃ የዚህ ወንበዴ ቡድን አምስት አባላት ሩጠው ማምለጣቸውን የገለጹልን ታጋዮች አሁንም ወደ ሁለት የሚሆን የተደራጀ ሌባ ቡድን መኖሩን ተናግረዋል። ይህ የወንበዴዎችና ሌቦች ቡድን ተደራጅቶ በገዛ ሕዝቡ ላይ ግፍና በደል መፈጸሙን አቁሞ ከታጋዮች ጋር በመጠርነፍ የሕዝቡንና የአካባቢውን ደህንነት በመጠበቅ የሚያስመሰግን ስራ እንዲሰራ ጥሪ ያስተላለፉት ታጋዮች ጥሪውን ተቀብሎ ከተግባሩ በማይመለስ ማንኛውም የሌባ ቡድን ላይ የማያዳግም እርምጃ እንደሚወሰድ ተናግረዋል። በሌላው አካባቢው የሚንቀሳቀሱ የቅማን ታጋዮች ከመተማና ቋራ ሌባን አሳዶ የመምታት ትክክለኛ እርምጃ ትልቅ ትምህርት በመውሰድ እነሱም ተመሳሳይ እርምጃ መውሰድ አለባቸው ተብሏል። የጭልጋ ማህበረሰብ ከቋራና መተማ ወገኖቹ ትልቅ ተሞክሮ በመውሰድ በጠራራ ፀሐይ ሳይቀር ንጹሐን ሰዎችን እያገተ በሚወስደው ጨካኝ ሌባ ቡድን ላይ የማያዳግም እርምጃ እንዲወስድ ሲሉ የቅማንት መብት አጋዮች ለጃኑ ቅማንት ሚዲያ ተናግረዋል። የኢራንና እስራኤል ጥቃት ዛሬ መቀጠሉ ተሰማም። እስራኤል በኢራን ወታደራዊ እና የኒኩሌር ጣቢያዎች ላይ እርምጃ መውሰዷን ተከትሎም፣ ኢራን ባደረገችው አጸፋ መልስ በባላስቲክ ሚሳይሎች ቴላቪቭን መደብደባ በበርካታ መገናኛ ብዙሃን ተዘግቧል። እስራኤል ወሰድኩት ባለችው እርምጃ የኢራንን የደህንነት አዛዡን ጨምሮ ሁለት ወታደራዊ አዛዦችን ገድያለው ያለች ሲሆን ከኢራን በኩል በጉዳዩ ላይ የተሰጠ ማረጋገጫም ሆነ ማስተባበያ የለም። ኢራን በድብደባው እስራኤል 78 ዜጎችን ገድላ 300 የሚሆኑትን ለከባድና ቀላል የመቁሰል አደጋ ዳርጋለች ብትልም እስራኤል ወታደራዊ አዛዦችን ገድያለው ከማለቷ ውጭ የተናገረችው ነገር የለም። ኢራን ትላንት ሌሊት ወደ እስራኤል ካስነጨፈቻቸው ከባድ የባላስቲክ ባላስቲክ ሚሳኤሎች መካከል የተወሰኑት የእስራኤልን አየር መከላከያ ያልፈው ቴላቪቭ ከተማን ማናወጣቸው ተሰምቷል። በቴላቪቭ የደረሰው ጥቃት አራት ሕንፃዎችን የደረማመሰ ሲሆን ሌሎች በርካታ ሕንፃዎችን ፍንዳታው በፈጠረው ከፍተኛ ንዝረት መፈራረሳቸውን የዜና ምንጮች ዘግበዋል። ኢራን ቴላቪቭ ላይ በፈጸመችው አጸፋ ጥቃት ሶስት ሰዎች ሲገደሉ በርከት ያሉ ሰዎች ቆስለው ሕክምና መግባታቸውም ተሰምቷል። ትላንት እስራኤል ላይ የተፈጸመው ጥቃት በመጠኑ ሲገመገም በእስራኤል ታሪክ የመጀመሪያው ከባድ ጥቃት ሆኖም ተመዝግቧል። የእስራኤልን ጥቃት ተከትላ ኢራን ትላንት 100 የሚሆኑ አጥፍቶ ጠፊ ድሮኖችን ብትተኩስም የእስራኤል ምድር ሳይደርሱ እንዲከሽፉ መደረጋቸውን ተከትሎ የባላስቲክ ሚሳይሎችን መተኮሷ ተነግሯል። ጥቃቱን ተከትሎ ኢራን ቀይ ድንበር እየጣሰች ነው ያለችው እስራኤል በኢራን ላይ የጀመረችውን የአየር ጥቃት ዛሬ ማጠናከራ መቀጠሏ ተሰምቷል። በተያያዘ ዜና የአሜሪካ መንግስት ኢራን በቀጥታ ወደ ስምምነት እንድትመጣ ከመጠየቅ ባሻገር ምንም አይነት ወታደራዊ ድጋፍ ለእስራኤል እያደረገ እንዳልሆነ ገልጿል። እስራኤል ዛሬ እያደረገችው ያለው የአየር ጥቃት ያነጣጠረው በቴራን አካባቢ በሚገኘው የኢራን የአየር መከላከያ ላይ መሆኑን ስትገልጽ የቴራን ነዋሪዎች እንደተናገሩት ፍንዳታዎች በቅርብ ርቀት ተሰምተዋል። እስካሁን በተደረጉ ጥቃቶች እስራኤል 150 የተሳኩ ድብደባዎችን ማድረጓ ሲታወቅ ኢራን ከተኮሰቻቸው ድሮኖች በተጨማሪ 200 ባላስቲክ ሚሳይሎችን ተኩሳ ከአራት ያልበለጡት ኢላማቸውን መምታታቸው ታውቋል። በሁለቱ አገራት መካከል የተጀመረው ጦርነት ሌሎች የዓለም አያላን አገራትን ወደ ቀጠናው እንዳያስገባ ከፍተኛ ስጋት መኖሩን የዜና ምንጮች ዘግበዋል።